አቤት፣ ሄሎ። የቀጥታ ስርጭት ነው አውቀሻል። እሺ፣ የመጀመሪያዋ ገቢ ማን ልበል? መክሊት እባላለሁ። እሺ፣ መክሊት እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። እሺ፣ ምን ልታዘዝ? ምን እናውራ? በጣም ነው ሰዎችን ማውራት መሰራ በጣም እኔንስ

ከማታቂው ሰው ጋር ነው? ከወንዶች ጋር በቃ በጣም ከማታቂያቸው ሰዎች ጋር ነው? ወይስ የምታውቂያቸው የጎረቤት ሰዎች ከሆኑስ? በጣም መቀርባቸው ከሆነ ትንሽ ይሻለኛል። ይሻለኛል ማለት ምንድን ነው? ለምሳሌ የቅርብ የሚስጥር ወሬ ምናምን ታወሪያለሽ? ወይስ ኖርማል ሰላም መባባል ብቻ ነው? እንደዛ አላወራም ግን እንጂ፣ ከላይ ከላይ የሆነ ነገር ትንሽ አወራለሁ። መልካም፣ እሺ። እንደዛ ከሆነ ይኸውልሽ፣ የፍርሃት ችግር በሁለት አይነት መንገድ ነው ከአስተዳደግ የሚመጣ አለ፣ ከመንፈስ የሚመጣም አለ። ግን በብዛት ከአስተዳደግ ይመጣና ወደ መንፈሱ ይህን ነገር ተመችቶት ያዞረዋል ወደ ራሱ ማለት ነው። አስተዳደግ ላይ ችግር ሲፈጠር ሀሳባቸውን መግለጽ የማይችሉ ልጆች አሉ። ሲያወሩ ዝም በል ተብሎ አፉን እንዲለጉም የሚደረግ ቁም ነገር እንደሚያወራ ቁም ነገር አወራሁ ብሎ ሲያወራ አፉን የሚያዘጉት ቤተሰቦች ውስጥ ካደገ ማውራት አይፈልግም ቁም ነገር አላወራም። እኔ ተደማጭነት የለኝም ብሎ የሚያስብ ሰውም እንዲህ ሊያስብ ይችላል። አጠገብሽ የሚሰማ ድምፅ አለ፣ የእኔ እህት? እሺ። ስለዚህ ምናልባት ካስተዳደግ ይሆን። ወንድሞች እህቶች የሉሽም? ከእነሱ ጋር አታወሪ አትጫወችም? ለምን? ጓደኞች የሏቸውም? ቤት አይመጡም? እኮ ጓደኞች ጓደኞች የሏቸውም፣ ቤተሰቦችሽ አይመጡም። ሰዎች ቤት ውስጥ አሏቸው እኮ ምን ይሉሻል? ዝም ስትያቸው ምን ስም ይሰጡሻል? ለምንድን ማትጫዎች ሆነው የሚሉሽ? ወይስ በቃ ኦልሬዲ ባህሪሽን አውቀውት እሷ ባህሪዋ ነው ብለው ይዘውታል። በቃ ባህሪዋ ነው። አንቺ ደግሞ ችግር ነው አሉ እና መድኃኒት መውሰድ ጀምሬ ነበር። የት የት ስትሄጂ? ሐኪም ቤት። የምን ችግር ነው አሉሽ? አለው ሶሻል ሜዲያ ላይ ምናምን ይባላል። እሺ ከዛ ጋር ታከምኩኝ፣ መድኃኒት ወሰድኩ ምናምን። የሰፈር ጓደኛ የለሽም የሰፈር ጓደኛ ሴት ጓደኛ የለሽም ይለኝ በቃ ነው ሰዓት ላይ በቃ እያቀተኝ እና እ ከሰው ጋር ማውራት ትጀምሩና አቋርጬ ይወጣለሁ ምናምን። በቃ ልቤ በጣም ይመታልና፣ በቃ አልችልም። የሆነ ሰዓት ላይ ምንድን ነው ደስ የሚልሽ? ረጅም ሰዓት ስታረጊው ደስ የሚልሽ ምንድን ነው? በቃ ብቻዬን ነው እኮ እኮ ብቻሽን ሆነሽ ምንድን ነው የምታረጊው? መጽሐፍ ታነቢያለሽ? ፊልም ታያለሽ? ሰላም አለኝ ምንም ባላረግም። ስለዚህ መጽሐፍ ታነቢያለሽ፣ ፊልምስ ጀምረች ትጨርሸዋለሽ። በቃ አሁን ይሄን የጠይቁሽ ለመሰለሽ አንቺ ውስጥ ያለው መንፈስ ከሰው ጋር ስትግባቢ ሰዎች የሚነግሩሽን ነገር ሰምተሽ የምትለወጭና መፍትሄ፣ ማነው ሰዎች የነገሩሽን ማንኛውም ትምህርት ተምረሽ አይምሮች ቶሎ የሚቀበል የሚገባሽ ስለሆነ እንዳት ከሰው ጋር እንዳትግባቢ የነገሯትን የምትሰማ ያነበበችውን የምታገኝ እንደገና ደግሞ የነካችው ነገር ሁሉ የሚባረክላት ልጅ ነች ብሎ እድልሽን ቀድሞ ስላነበበ ከሰው ጋር እንዳትጠጋጊ ያደረገ መንፈስ አለ አብሮ የተወለደ ለምንድን ነው መሰለሽ ብቻሽን ስትሆኝ ምን ታደርጊያለሽ አልኩሽ እንደው ከሰው ተደብቀሽም እኮ ብቻሽን ነገር አዘን ብሎ ሊሆን ይችላል ብዬ ስላሰብኩ ነበረ ግን መንፈሱ ምንም ነገር እውቀት እንድታውቂ አይፈልግም አስቢ ብቻሽን ሆነሽ እንኳ መጽሐፍ ማንበብ አትፈልጊም ያ ማለት በራቸውን ዘግተው መጋረጃ ዘግተው ጨለማ ክፍል ውስጥ እንደሚቀመጡ አይነት ሰዎች ነሽ ማለት ነው አይደለም አሩዛ ነበር። አሁንስ ምንድን ነው እንደያን፣ በምን በምን ተሻለ እስኪ፣ ወደ ምን ተቀየረ? በጣም በቃ በዛ ምክንያት ይከፋኛል፣ በጋለ ምናምን በቃ ማልቀስ ምናምን ነበረ። ለምሳሌ የሚያስለቅሰሽ ምን ነበር እስኪ? ምን ነበር እስኪ? ትዝ የሚልሽ የቤተሰብ ጉዳይ ነው። በቃ ስለምትረማ አልገናኙም። ሱቅ መውጣት አልችልም። ምንም ነገር ከቤት ወጥቼ ማድረግ አልችልም። ምን መሰለሽ ነው በሰው ሰውኛ ያ አው ይኸውልሽ ከእኔ ጋር ካልተነጋገርኩ ትምህርት የማቋረጥኩኝ በዚህ ምክንያት ሥራ ምን መስራት እንደማይሆን ነው ከሰው ጋር መገናኘት ስላለውና ከዚህ በኋላ ለምንድን ነው የምኖረው ብዬ አሰብኩኝ አዎ የእኔ አልገባሽም ጥያቄዬ ጥያቄዬ አልገባሽም ልክ ነሽ እኮ አንቺ የምትመልሽልኝ ግን ምክንያት ሆኖ የቀረበው ምን ነበር ለምሳሌ ብቻሽን መሆንሽ ተስፋ መቁረጥሽ እና ባልኖርስ ስ ብለሽ ያሰብሽው ሰዎች ስለማያናግሩሽ ነው ወይስ አንቺ ሄደሽ ስት ስለምትፈሪ ነው? ምንድን ነው ምክንያቱ ነው? በቃ የሰዎች ግንኙነት መፍጠር አልችልም። በቃ ንግግርሽ ጥሩ አይደለም፣ ደስ አይላቸውም፣ የሆነ ይከፋብሻል። ስታወሪ አንዳንዴ ተባተባለሁ ማራስ ጀምር ነው በቃ በዛ ያሳፍረኝ ና አቆማለሁ። ያንን ሰው ራሱ ሳይ ትንላለሁ በቃ ደግ እንደዛው ይንተባተባል ይመስለኛል፣ ወይ ስራት የሚያውቁት ይመስለኛል። እጅ ግሪ ምናምን ይንቀጠቀጣል በቃ በሰው ፊት እንደዛ እስከሚታይ ድረስ ማለት ነው። ንዚ ይቆራረቃል እንተባተባለው እሱን እሱን ሰራለው በሰው ፊት እና የምናገረው ነገር ጥሩ አይሆንም ምናምን ይላለው። አይሽ እንግዲህ እንዲህ አይነት ፎቢያ ብዙ ጊዜ ነጮች የራሳቸው የሆነ ስም ቢሰጡትም በመንፈሳዊ ቋንቋ ስናየው ግን ብዙ ጊዜ የሚያነብ ሰው ኢንፎርሜሽን የሚያዳምጥ የሆነ ነገር ወደ አይምሮ የገባ እውቀት ያለው ሰው ሲያወጣው ቢያንስ በቻለው መጠን በአቅሙ፣ እንደ ከለሩ፣ እንደ ቁመቱ፣ እንደ ማንነቱ፣ እንደ ሰፈሩ፣ እንደውሎ የተወሰነች ነገር ለማውጣት ይሞክራል። ለምሳሌ ቡና የሚጠጡ ቤተሰቦች ካሉ ጎረቤቶች ካሉ ቁጭ ብሎ ቤተሰብ ሲጨዋወት ቁጭ ብሎ የቤት ስራውን የሚሰራ ሕፃን ልጅ ብዙ ነገር ስለሚሰማ ቢያንስ እንኳን የሆነ ነገር ተናገር ቢባል ከሚሰማው ነገር ውስጥ የሆነ ነገር ማውጣት አያቅተውም እና ለመስማት ወይም ለማዳመጥ ዝግጁ አይደለሽም፣ ወይም ደግሞ ለማወቅ ዝግጁ አይደለሽም፣ አትፈልጊውም፣ ፍላጎት የለሽም። ምን ይከለክልሻል? እስኪ በሚታይ ነገር ምን ይከለክልሻል? ያምሻል? ራስሽን ስታነቢ ወይ ስታውቂ የሆነ የሚያስጠላሽ ነገር አለ? ምንድነው የሚያስጠላሽ? እስኪ ከሰዎች ጋር መሆን ማለት እሺ ይኸውልሽ፣ ይሄ አብሮ የተወለደው የመጀመ አብሮ የተወለደው ከእናት ማህፀን አብሮ የተወለደው የዛር መንፈስ ባህሪሽን በደንብ ስላወቀ ቀስ እያደረገ በዚህ ሲስተም አሳድጎ ከማስተርቤሽን ጋር በተገናኘ የግለ ወሲብ ራስን ከማርካት ጋር በተገናኘ ዝሙትን እንደዚያ ያስተምራል። ከዛ ደግሞ ወደ ሌዝቢያንነት ይወስዳል። እንደገና ደግሞ ሰዎች ለእኔ ልክ ነው አለ፣ ወደ ሌዝቢያንነት ይወስዳል አለ፣ ወደ ሌዝቢያንነት ይወስዶሻል አለም ወደ ግል ወሲብነት። አዎ፣ ለምን ሰው የለም የሚያማክርሽ ሰው አይኖርም። መፍትሄ ነው ብለሽ ያሰብሻቸው ጎበዝ ምልሽ የችግሩን ተጽዕኖ ነው የምናገሩ አሁን ያለሁት፣ እንጂ አሁን እንደዛ ታደርጊያለሽ ማለት አይደለም። ግን ይሄ ባህሪ ያለባቸው ከሰው ጋር ብዙ ጊዜ የማይቀራረቡ በተለይ ወንድም እህት የሌላቸው ለብቻቸው ያደጉ ወንድም እህት ቢኖራቸውም ግን በአባትና በእናት የሚለያዩ ይሄ ከእናትም ከአባትም አብሮ ያልተወልዱ ልጆች የመገፋት ባህሪ፣ ዘመድ ሆኖ የመኖር ጥገኛ ሆኖ የመኖር ባህሪ ምንድነው የሚባለው? ቀዥቃዣ ሆኖ ልጆች ሲኖሩ እቃ ሲሰብሩ ወይ ሲያስቸግሩ ቤት ውስጥ ዱላ ሲበዛባቸው ተደብቀው ብቻቸውን አንዳንድ ነገሮችን የማድረግ ሲጀምሩ፣ ይሄ ተደማጭነትን አለማግኘትና ወደ ሌላ ነገር የመቀየር ባህሪ አለው። ግን ይህን ሁሉ የሚያለማምደው አብሮ የተወለደው መንፈስ ነው። አስተዳደግ ተጽዕኖ ቢኖረውም ይህን መንፈስ ለመቃወም ግን ምን ታደርጊያለሽ መሰለሽ? አንደኛ ነገር ከሰዎች ጋር አብረሽ መቀላቀልና የሚያወሩትን ነገር ሰምተሽ መሳቅ፣ መጫወት የሚያስቅ ባይሆንም የኮሜዲያኖቹንም የተለያዩ ነገሮችን አብረሽ ዝም ብለሽ ከዛ ከቤተሰብ ጋር ሲስቁ አብረሽ መሳቅ፣ መጫወት፣ መሳተፍ። ከዛ አብረሽ ስትስቂ ከሰዎች ጋር የመቀራረብና የመሳተፍ ባህሪ እያድርብሽና የሆነሽ ነገር ጣል ታደርጋለሽ። ከራስሽ ሲተርቡሽም ሲያወሩሽም በሳቅ ነው የምታሳልፊው እንጂ አኩርፈሽ ወይም ደግሞ ተናደሽ ተቀይመሽ ከዛ ቦታ አትንሽም። ይሄ ዝም ብሎ ኖርማሊ እንደ አንድ መንፈሳዊ ሰው ከሁሉም ሰው ጋር የመቀላቀል ነገር ነው። ከጸሎት ጋርና ከመፍትሄ ጋር ስመጣልሽ ግን አንቺ ውስጥ ያለው መንፈስ ተጠቃሚ እንዳትሆኝ እየዘጋ ቡዳ ዛር የሚባል መንፈስ አለ። ቡዳ ዛር ምንድን ነው የሚያደርገው? ጆሮን እንዳትሰሚ ሳይሆን እንዳታዳምጭ ያደርግሻል። መስማት ድምፅ እንሰማለን። ማዳመጥ ግን ከልብ ነው። አይንሽን ደግሞ እንዳትመለከች ሳይሆን ማነው እንዳታይ ሳይሆን እንዳትመለከች ያደርግሻል የምታያቸውን ነገሮች አስተውለሽ እንዳታያቸውና ወደ አይምሮሽ እንዳይገቡ ሁሉ ነገር ኔጌቲቭ ሳይድ አሉታዊ መንገድ እንትመለከት ያደርግሻል። እንደዛ አርጎ አሳድጎ አሳድጎ ምን ያደርግሻል? በኋላ ስታድጊ ሰዎች በአንቺ ዙሪያ ሲያወሩ ሁልጊዜ አንቺን የሚተርቡሽ፣ የሚያሙሽ የሚያሙሽና የሆነ በቃ ምን እያሉኝ ነው ብሎ ስለሚናገሩት ነገር ተርጉመሽ ገና ምን እንደሆነ እኳ ሳትሰሚው ንግግሩን ራሴሽ ፈጥረሽ ትርጉሙንም ራሴሽ ፈጥረሽ ተጨንቀሽ ነው የምትሄጁ ከዛ ቦታ አይደለም? አዎ እና ይሄ ነገር እንዳይፈጠር ከሰው ጋር መቀላቀል፣ ጉባኤ ሄደሽ መሳተፍ፣ ሰባኪያን ሲናገሩ ከፊት ለፊት ሄደሽ መቀመጥ ወይም ደግሞ መሀል ላይ ተቀምጠሽ ከሰዎች መካከል መገኘት፣ የሆኑ ህዝቦች ያሉበት ቦታ ላይ ተሳትፎ ማድረግ፣ እንዲህ አድርጊ። ከዛ ስትጸልይ ግን የምትጸልዩ የጸሎት መጽሐፍ ይሄ አይምሮን ከማስተካከል ጋር በተገናኘ ቅዱስ ራይልን የቅዱስ ዑራኤልን መልክአ ዑራኤል ወይም ድርሳነ ዑራኤልን ብትጸልይ ከአይምሮች ጋር በተገናኘ በጣም ብዙ ነገሮችን ሊያሳውቅሽና ሊያስተካክልሽ ይችላል። አሉታ ወይም ኔጌቲቭ የሆኑ አስተሳሰቦችን ወይም ደግሞ ይሄ ዝም ብሎ ጥሩ ባልሆነ መንገድ የምትተረጉሚያቸውን ነገሮች ፖዘቲቭ ቲንከር እንድትሆኝ ያደርግሽና ጠዋት ጠዋት ተነስተሽ የምስጋና መዝሙሮችን ማዳመጥ። መዝሙሩ ስታዳምጪው ደግሞ በኤርፎን ሳይሆን በፊት ለፊት በስፒከር አድርገሽ ማዳመጥ። ለብቻሽ የምታደረጊያቸውን ነገሮች መተው። ስትበይ ብትቺ ና እንብላ ብለሽ ከሰዎች ጋር መብላት፣ ከሰው ጋር የመተባበር ነገር አድርጌ። ከዛ በተረፈ መንፈስ ተቃዋሚ ቡዳ፣ ዛር አይነት ጥላ በጣም መጥፎነቱ ምንድ ነው? ላንቺም የሚጠቅም ነገር አይሰጠሽም። በሰዎች ዘንድም ስትታይ ደግሞ ጥሩ ነገር አያሳያቸውም። አንቺም ሰዎች ጥሩ ነገር እንደማይተረጉ አንቺን በጥሩ መልኩ እንደማይመለከቱች ነው የምታስብ። ሶስት ጉዳት ነው ያለው። አንቺም አትጠቀሚም፣ ሰዎችም አንቺን እንደማትጠቅሚ ያርገው እንደሚያስቡ ታስብ ያለሽ ሰዎቹም አንቺን ሲያዩች ደግሞ ይህች ዝጋታም የማለት ነገር ስም እየሰጡሽ ነው የምትቀጥይውና ቡዳ ዛር ላይ ጥላ ጸባይን ከማበላሸት አይንን ከማንቀሽቀሽ ሌሎች ደግሞ ምንድነው እጅሽ ላይ ያሉትን የሚጠቅሙ ነገሮች ሰዎች በአደራ መልክ አስቀምጭ ያሉሽ ነገር በማበላሸትና የሆነ አደራ ማን ነው ምንድን ነው የሚባለው እምነት የሚጣልብሽ እንዳትሆኝ የማድረግ ባህር ያለው ሚስጥራቸውን እንኳን ሊያዋሩሽ ሲመጡ አይቺ ድሮንም እንኳን አይደለም እኛዋር ትናት ራሷ ማታወራ ነች እና ምንም የምናውራት ነገር የለም ብለው ብዙ ነገሮች ይዘጉብሻል። ስለዚህ ምንድነው የምታደረጊው? ጥያቄ መጠየቅና ሰዎች ሲያወሩ ማዳመጥ። ዝም ብለሽ ጠይቂያቸው፣ እስቲ ይሄ ምን ማለት ነው ስትያቸው፣ ይሄ ማለት ይሄ ነው ሲሉሽ ማዳመጥ፣ ከነሱ ጋር ማውራት። ጥያቄ በመጠየቅ ብቻ ከሰው ጋር መግባባት ይቻላል። አንቺ የምታወሪ እንኳን ባይኖርሽ ጥያቄዎችን ታወጪ ታወጪ ታወጪ ነው። የመንፈሳዊ ጥያቄዎችን ሰንበት ትምህርት ቤት ሄደሽ ይሄ ምን ማለት ነው ወንድሜ፣ እህቴ፣ ይሄ ምን ማለት ነው ስቲ ንገሩኝ፣ ስቲ ሰዎቹ ሲያወሩ አብረችው ስትከራከሪ ይሄ ማለት ይሄ ነው ስቲ ከዛ ምልልስ ራሱ ከሰው ጋር እንድትግባቢ ያደርግሻል። ከዛ መንፈሱ ይበሳጫል፣ አንቺ ውስጥ ያለው ግን። ይህን መንፈስ ለመከላከል ትልቁ የመልካ ውራይል መጸለይ ነው። አይምሮ ላይ ስለሆነ ያለው ጭንቅላት ላይ ስለሆነ ያለው አይነጥለው፣ ቡዳ ዛር አይነጥለው። ጭንቅላትሽ ውስጥ ሆኖ ስለሆነ የሚሰራው ቀድሞ የገነባውን ፎቅ ማፍረስ አለብሽ፣ መጀመሪያ ልጅ ሆነሽ የሰራውን ፎቅ። ይሄን አድርጊ። ሰላሙ እግዚአብሔር ከአንቺ ጋር ይሁን።